ሉላ አክስቷን ተቀብላ ወደ ቤት መታለች። ሉላ አክስቷን ተቀብላ ወደ ቤት ስትገባ ግቢ በሩን ከፍተው እንደገቡ አክስትየ፣ ውይ አንቺ የህትሽ ቤት እንዴት ያምራል ትላታለች። ወይ አክስቴ እንዶ ባክሽን ስትላት፣ አዎ እውነቴን ነው የህትሽ ቤት እንዴት ያምራል። ወይ ቤዛ እንደዚህ አይነት ቤት ውስጥ እየኖረች ነበር እንዴ? ስትላት፣ አክስቴ የቤዛን ስም ስትጠሪ ተጠንቀቂ ልሽ ከዚህ በኋላ የምጠራው ሉላ ተብዬ ሳይሆን በቤዛ ተብዬ ነው የምጠራው። ና ስትጠሪ አደራሽ ተጠንቀቀሽ። እኔ ራሴ የማውረው እየተጠናቀኩኝ ነው። እናም አደራሽ ና ክስቴ ትላታለች። እሽ እሱም ማይጎች ሌባና ፖሊስ እየተጨባወትን አደለ ትትላታ አክስቷን። በዛን መሀል ትጅ ከቤት ትውጣና መታበር ላይ እሺ እንኳን ደናመጣሽ መጣሽ እየቤዛ አክስት ደናነሽ ትላታለች። ደናነኛንችን ሰላቢ ምን እንደው ካንቺ ጋር የተዋወኩበት ቀን ምን የተረገመ ነው ስትል ገና ስትገባ ትናገራታለች። እናም አክስቴው መታከም አለባት ነግርሻለሁ ስትላት፣ ለማንኛውም ተጠንቀቁ አሁን ግቡ ወደ ውስጥ። እናም ደግሞ ማረፊያ መኝታ ቤቷን እኔ ያሳያታለሁ ትላታለች። ቆይ አንቺ ነሽ መኝታ ቤቷን የምታሳያት ስትል፣ ይሄ እኮ የኔ ቤት ነው፣ ከዚህ በኋላ ቤቴ ነው። በቤቴ እየፈለግኩትን ማድረግ እችላለሁ ትላለች ቲጂ። ቤዛም ሆነች አክስትየዋ ግራ ተጋብተዋል። ቤዛ ነኝ ብላ የምትኖረው ሉላም በቤቷ ማዘዝ አልቻለችም፣ ተቀጥራ እንደምትሰራ አሁን ላይ ሁሉም ግራ ተጋብተዋል። ሱራፌልም ሳሚም ሆነ ቤት ውስጥ ያለችዋ በሰራተኝነት ሳሮም የምታቃት ቤዛ አይደለችም። ቆይ ቤዛ ምንድና ያስነካቻት? እያለች እሷም ስትመጣ የእውነት እንደ ድሮዋ የድሯን ቤዛ ምታገኝ መስሏት ነበረ። ልክ ተንደርድራ መታ የሳሎን በር ከፍታ ሻንጧን ወሮራ ቤዝዬ እንዴት ነሽ? ይቅርታ አድርጊልኝ፣ ያን ጊዜ ሳላቅ ልገልሽ ያሰብኩት ታውቂያለሽ መቼም ግን አንቺን ጨክኖ የሚገል ልብ የለኝም ስትላት እግሯ ላይ ተደፍታ ይቅርታ ትጠይቃታለች። ቤዛ ግን ግራ ስለተጋባች ማለትም ሉላ ግራ ስለተጋባች ዝም ብላ ከማዳመጥ ውጭ ምንም የምትላት ነገር የለም ቆይ ምን እያደረግሽ ነው ግን ስትላት አክስትየዋም ቁጭ ብላ ግራ ተጋብታ ታያታለች ምንድነው እሱ ምንድነው ግሯ ላይ እየወደቅሽ አንቺ ታንሽ ከግሯ ላይ ስትል ትጂ መታ ትናገራታለች እኔ የማናግረው ቤዛን ነው አንቺን አይደለም ይቅርታ ስለዚህ አሁን ላይ ታያት ቤዛን ስለዚህ ነው እኔም መናገሽን ስሜ ቆይ ደግሞ ማን ነው ሰሊ ብሎ ወደዚህ ቤት የላከሽ ማን የላከሽ ተናገሪ ስትል ትናገራታለች ቆይ ማን ሊልከኝ ይችላል ያሳሜ ነው አደል ሂጅና ሰሊ ብሎ የላከሽ ነው ወይስ አሁንም ልትገኝ የመጣሽው ስትል ትናገራታለች ቆይ ቤዛ ግን ቆይ ለምንድን ነው ይሄ ሁሉ ዝምታ ምን አመጣው ለምንድ ነው ዝም ብለሽ የምታያት ስትል ትናገራታለች ሉላ ግን ምንም የምትመልሰው መልስ የላትም። አይን አይናቸውን ከማየት ውጪ ምንም መልስ የላትም። በአሁን ሻንጣሽን ይዘሽ ከዚህ ቤት ትወጫለሽ ስትላት በጣም ካቅም በላይ ሲሆንባት ሉላም ቆይ ግን አንቺ ትጂ ምን እየሰራሽ ነው ያለሽው? አንዳንድ ጊዜ በቤቴም እንዳዝበት መብት ስጭኝ እንጂ መብት እኮ አለኝ። አንቺ ብቻ አይደለሽም ማዘዝ የምትችው። ማስወጣትም ማስገባትም የምትችው አንቺ ብቻ አይደለሽም። ችግር የለውም፣ ሳሩን ተቀጥረሻል፣ ከዚህ በኋላ ትሰሪያለሽ እዚህ ቤት ትላታለች። ውይ በጣም አመሰግናለሁ ስትል እሺ ነው እንዴ እንደዛ ነው ትልና ትጂም በጣም ተናዳ ከዛ ቤት ወጥታ ወደ ሌላው ክፍል ትገባለች። ሳሮንም ግራ ተጋብታ ለማንኛውም ማረፊያ ቤቷን አሳያት ስትላት ራሷ ታቀዋለች። ማረፊያ ቤቷን ትላለች። ትጂም በዛን መሀል ግራ ተጋብታ እንዲ ቆይን፣ የምለው ቤዛን ምንድን ነው ያስነካቻት? ትጂ፣ ቆይን የምልሽ ግን ቤዝ ለምንድን ነው ይችልሽ ግን ያመንሻት በዚህ ልክ ለምንድነው ነው ቦታ የሰጠሻት? ትላታለች። ሎላ ግን ምንም የገባን ነገር የለም ሁሉንም ነገር እሺ ከማለት ውጪ ምንም አማራጭ የላትም። እዚህ ጋ ዛሬ ነገ እያለሽ ብር አስገቢ እየተባለች ነው ነገሩ ግራ ገብቷታል። አክስትየውም ግራ ገብቷታል። ቆይም እየተካሄደ ነው፣ እኔ ምለው ምንድን ነው እየተከናወነ ያለው ስትል አክስት ትጠይቃታለች። አላቅም አክስቴ፣ ብቻ እኔ አሁን የምፈልገው አንቺ እንድትታቀሚ ነው። ለሱራፌል ነገሩ ያለው እንደምትመጪ ስለዚህ እሱ ደግሞ ብሩን ሳያሳግደው አልቀርም። ስለዚህ እኔ ጠይቀውና አንቺ መታከም አለብሽ። ስንት ቀንሽ ነው ዳሊስ ቴስት ካደረግሽ እንኳን ስለዚህ እልሽ ዳሊስ ቴስት ማድረግ አለብሽ ትላታለች። አረ እንዲሆ ልጅ እግር ያጋባል። እኔ ግን ቤዛን ማየት ፈልጋለሁ። ቢያንስ በአካል ሂዶ ማየት ባልችል እንኳን ቪዲዮዋን ማየት ፈልጋለሁ ትላታለች። አክስቴ አሁን ላይ ምንም ነገር ዝምበይ ይቼ የተረገመች ትጄ በሷ ኩላሊት አልተከልም የእሷ ኩላሊት አልፈልግም። እኔ እች ሰይጣን፣ የሰይጣን ቁራጭ እንኳን ኩላሊቷን አይደለም ምናምን አልፈልገውም ስትል የቤዛ አክስት ትናገራለች። አክስቴ ዝምበይ በቃ አሁን ስትል ግን እያንዳንዳቸው እንቅስቃሴ ትጂ በር ስር ተለጥፋ ከማዳመጥ ሌላ አማራጭ የላትም። በየሄዱበት በር ስር እየተለጠፈች ማዳመጥ ነው ሆኗል ስራዋ። እናም ሳሚ ና ሱራፌል ደግሞ እዛው ቁጭ ብለው እያወሩ ነው። ሱራፌል ግራ ገብቶታል። የቤዛ ነገር መቀየር የፍች ጥያቄ መጠየቋ ሁሉ ነገር ግራ ጋብቶታል። ባንክ ያለውን ገንዘብ ወደ ትጂ ትራንስፌር አድርጊልኝ እያለቻት እሱ ሁሉ ግራ ጋብቶታል። ለምን እንደሆነ አላውቅም። አሁን ደግሞ ጭራሽ የሰማሁት ባንክ ውስጥ ያለውን አካውንትሽን ትራንስፌር አድርጊልኝ ስትላት በጆሮ ይሰምቻት አለሁኝ። ግን ደግሞ የሚገርመው ነገር ንግድ ልጀምርበት ነው አለች። አይገርምህም? እኔ ምን፣ እንዴት እየተካሄደ እንደሆነ አልገባኝም። እኔ አላውቅም ሳሚ ሲል ሱራፌል ለሳሜ ለሳሚ ሁሉንም ይነግረዋል። ሳሚም ግራ ተጋባ። ቆይ ነገር ምን እየተካሄደ ነው? ምናልባት በንግድ ስበብ አድርጋ ገንዘቧ ልትቀበላት መሆን አለበት ብቻ ግን የሆነ ነገር አድርጋታ አለች፣ የሆነ ነገር ይዛታለች ይችላል ሲል ሳሚ ለሱራፌል ይነግረዋል። ሱራፌል ወንድሜ አይዞህ እሺ። ግን ጓደኛዬ፣ ምንም እንዳታስብ። በቅርቡ እቺ ትጂ የምትባለው ልጅ ልክ እናስገባታለን ወይ እንደዛ እንደተረገመ ዶክተር አፈር ድሜ እናበላታለን። ስለዚህ ምንም እንዳታስብ ይለዋል። እስኪ እኔ አላቅም ግን ቤዛ በጣም ተቀይራለች። መኝታ ሁሉ እኮ ለይተናል፣ አብረን አይደለም የምናድረው እናም እሻ አሁን ጠበቃውን አናገርከው? እሲለው ጠበቃውን አናግሬዋለው፣ ግን ደግሞ ያው ማገድ አሳግጇዋለው፣ ግን ደግሞ ከከሰሰች በፍርድ ቤት ገና ተጠይቆ ነው ከተከሰስኩ ደግሞ ያው ፍቺ ከተፈጸመ ታገኘዋለች ሲል ይነግረዋል። ለማንኛውም አይዞህ።